አሰላሙ አለይኩም ወረህመቱላ ወበረካቱሁ፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? ከኛ ጋ አልሐምዱላ ሰላምነን። ዛሬም በድጋሚ ብቅ ብያለሁ ማለት ነው። ትንሽ ከእናንተ ጋ ላወራ ትናንትና ያላወራኋቸው ነበሩና ስለዚህ ስለቀሩኝ ማለት ነው። ስለዚህ ላወራ ያው መብሩክ በሉኝ ብያችኋለሁ። እንግዲህ በርዕሱ ላይ ለምን መብሩክ እንደምትሉኝ ገባ ገባ በሉና፣ አብረን እናወራለን ማለት ነው። ኢንሻላህ እስኪ አህለን ብያለሁ። አህለን አንድ ሰው ይታየኛል። መብሩክ በሉኝ ብያለሁኝ። እንግዲህ ለምን እንደሆነ መብሩክ እምትሉኝ ገባ ገባ በሉና፣ እናወራለን። አህለን እንኳን ደህና መጣችሁ? የኔ ቤተሰቦች ዋው ማሻ አላህ ቅንሰው ነው የገባው። በመጀመሪያ በላይክ ነው የገባው። አመሰግናለሁ። በኮሜንትም በኮሜንትም አይ፣ ገባ ገባ በሉ እስኪ። እኔ እንደው በቃ የምመኘው ማለት ነው፣ ፍላጎቴ ይሄ እዚህ ጋር ያለው ማለት ነው። እንደዚህ እንደዚህ በቃ ምጥት ምጥት ምጥት ፍሬንድ ማለት ነው ላይቭ ስገባ እንደዛ የሚልበትን ቀን ናፍቆኛል። ማለት ነው። ኢንሻአላህ አንድ ቀን አይቀርም፣ አይቀርም። እመይ ምን ነው አልተኛሽም? እሺ አይ የኔ ወሬ እንደው ብዬ ነው። አይ ያስባለሽ ይአይህለን ሁለት ሰው ይታየኛል። ላይክ አርጉ፣ ላይክ በላይክ ግቡ ግቡና እና ወራንጅ ውዶች አላረዝምም፣ አላበዛም። አጠር መጠን አርጌ ወራ ወራ አርጌ ነው የምወጣው። አላሰርቻችሁም፣ አይዟችሁ እሺ። እስኪ አንድ አስር እንኳን ሆኑ። እስኪ አንድ አስር እንኳን እ ሶስት ሰው ላይክ። አንድ በቃ ስትገቡ በላይክ። እንዴ! ላይኩን ወሰዱት። ተመለሰ ላይኩ ምንድነው? ላይክ ላይክ ይመለሳል እንዴ? እረ ተው ግን ተው ተው፣ ላይክ አትመልሱ። ተው ላይክ አታንሱ። አንድ አስር ሰው አስር ላይክ ሲሆን ማለት ነው። ከዛ መብሩክ በሉኝ አልኳችሁን ሚስጥሩ ማለት ነው። ማውራት ጀምራለሁ። ስለዚህ ተመልሶ መጣ ላይኩ። አይገርም። በስተት ነበር ሄደው ማለት ነው። እና የዩቲዩብ እና ሕይወት ማለት ነው አሰልች ነው አሰልች አሰልች አሰልች። ሕይወት ያላሰለቻችሁ ያው እዚህ ጋር ማበረታታት ትችላላችሁ። ያሰለቻችሁ ደግሞ ያው እንደኔ ማለት ነው። ሕይወት ግን አይሰለችም። በእርግጥ አድካሚ ቢሆንም ግን ሕይወት ትጣፍጣለች መቼም ቢሆን እና እስኪ ሶስት አርጉታ ላይኩንም ሶስት ሰው ይታየኛል። ላይኩንም ሶስት አርጉት። ምን ችግር አለ? የሄደችው ላይክ እንደተመለሰችው ማለት ነው። አልወጣም። አስር ሰው ቁጭ ብሎ ካላዳመጠኝ ቢያንስ ማለት ነው በቀላል አስር ሰው ምን አላት። አልወጣም። እዚሁ ቁጭ ብዬ ነው ማድረው ቁጭ ብዬ

ሰው ጠፋ ዛሬ። የሰው የለም። ምንድን ነው ነገሩ? ሸርሸር አድርጌ ልመለስ መሰል። በድጋሚ በቃ ጓደኞች ስራ ላይ ናቸው ማለት ነው። እና ደግሞ አሁን እዚህ ማለት ነው። በእርግጥ እዚህ መቶም ሰው ቢያየው በኋላ አይመጣም፣ የሆነ ቆይቶ ነው ከዚያ በኋላም ከዛ በኋላም አይመጣ። ከዛ በኋላ ያለው ሰው ያየው ሰው ነው የሚመጣልኝ። ኮሜንቱም፣ ላይኩም ከዛ በኋላ የታየው ነው የሚመጣልኝ። ለምንድን ነው አላውቅም። ያው